በአማራ ክልል ከ1 ሺህ 400 በላይ ታራሚዎች ይቅርታ እንደተደረገላቸው የአማራ ክልል ፍትሕ ቢሮ ኃላፊ አቶ ብርሃኑ ጎሹም አስታወቁ። ታራሚዎቹ በይቅርታ የተለቀቁት የክልሉ መስተዳደር ምክር ቤት በቅርቡ ባካሄደው ስምንተኛ መደበኛ ስብሰባ በክልሉ የይቅርታ ቦርድ የቀረበውን የታራሚዎችን ይቅርታ ውሳኔ ምክንያት በማድረግ መሆኑም ተመላክቷል። ጌታቸው ስንታየው በክልሉ በሚገኙ ማረሚያ ቤቶች በተደረገ ጥናት ይቅርታ መስፈርቱን ያሟሉ አንድ ሺህ አራት መቶ ስድስት ታራሚዎች በይቅርታ መለቀቃቸውን የአማራ ክልል ፍትሕ ቢሮ ኃላፊ አቶ ብርሃኑ ጎሽም ገልጸዋል። ይቅርታ ይገባቸዋል ያላቸውን አጣርቶ መረጃውን ለፍትሕ ቢሮ ልኳል። የፍትሕ ቢሮ የቅርታ ቦርድም ከማረሚያ ቤቱ የመጣለትን መረጃ ካጣራ በኋላ አንደኛው በቅርታ መመሪያው መሰረት ከተፈረደባቸው የእስራት ቅጣት ውስጥ መታሰር የሚገባቸውን ይቅርታ መመሪያው መታሰር አለበት የሚለውን እስራት ያጠናቀቁትን፣ ሁለተኛው ደግሞ ከሟች ቤተሰብ ወይም ከተበደለው ሰው ጋር እርቅ የፈጸሙትን፣ ሶስተኛ ደግሞ የተበደለውን ወገን ካሳ የካሱ፣ አራተኛ በማረሚያ ቤት ቆይታቸው ጥሩ ስነ ምግባር ያሳዩ የታነጹ የተማሩ እና መልካም ጸባይ አሳይተዋል የተባሉትን ወንድ 1379 ሴት ደግሞ 27 በድምሮ 1406 ታራሚዎች በይቅርታ እንዲፈቱ የሚል የቦርድ ውሳኔ ወስነን የውሳኔ ሀሳቡን ለክልሉ መስተዳድር ምክር ቤት አቅርበናል። የክልሉ መስተዳድር ምክር ቤትም ሰኔ አምስት ቀን 2017 በአካሄደው ስድስተኛ ዞር አራተኛ ዓመት የስራ ዘመን ስምንተኛ መደበኛ ስብሰባ እነህ እነ 1406 ታራሚዎች በቀረበው አግባብ ይቅርታ አግኝተው በይቅርታ እንዲፈቱ ውሳኔ ሰጥቷል። አስገድዶ መድፈር ሙከራና ድርጅት የፈጸሙ ግን የሴቶች ጥቃት ከጊዜ ወደ ጊዜ እየጨመረ በመምጣቱ ችግሩን ለመከላከል ሲባል ይቅርታው ተጠቃሚ አለመሆናቸውን እንዳስገነዘቡት። የአስገድዶ መድፈር እና አጠቃላይ የኃይል ጥቃቶች ከጊዜ ወደ ጊዜ እየጨመሩ ነው የመጡት ነ ይሄ የማህበረሰብ ክፍሎች ደግሞ ልዩ ጥበቃ ያስፈልጋቸዋል፣ ልዩ እንክብካቤ ያስፈልጋቸዋል። ነገር ግን ከጊዜ ወደ ጊዜ በወንዶች የሚደርስባቸው ጥቃት በወንዶች የሚደርስባቸው ጉልበት ተጠቅሞ እነሱ ላይ እየደረሰ ያለው ጉዳት እየጨመረ ከመምጣቱ ጋር ተያይዞ ቀጣይ በእነኝህ ሴቶችና ሕፃናት ላይ የሚደርሰውን ጉዳት ለመቀነስ ሲባል በዚህ ወንጀል ውስጥ የተሳተፉ ወንጀለኞች የዚህ ይቅርታ ተጠቃሚ እንዳይሆኑ አድርገናል ማለት ነው። የይቅርታ ተጠቃሚዎች የበደሉትን ሕዝብ እንዲክሱ፣ ማህበረሰቡም ወንጀል ማህበራዊ ክስተት መሆኑን በመረዳት ሳያገላቸው ከጎናቸው ሊሆን ይገባል ብለዋል። ታራሚዎች ወደ ማህበረሰቡ ሲገቡ ወንጀል ምን ያህል አስከፊ እንደሆነ መታሰር እና ቀጣት ምን ያህል ከባድ እንደሆነ፣ ምን ያህል ከቤተሰብ እንደሚለይ፣ ምን ያህል በቤተሰብ በህብረተሰብ በራሳቸውም ላይ ጉዳት እንደሚያደርስ ተምረዋል አውቀውታል። ይህንን ከራሳቸው ልምድ ተነስተው ከራሳቸው ተሞክሮ ተነስተው ሌላው ማህበረሰብ እንደነሱ ጥፋት ውስጥ እንዳይገባ ወንጀል ውስጥ እንዳይገባ እንደዛ ውስጥ ቢገባ እነሱ ላይ የደረሰው ቅጣት እነሱ ላይ የደረሰው የማረሚያ ቤት እስር ሌሎች ማህበረሰቡ ላይ እንደሚደርስ የማስተማሩን የማስገንዘቡን ስራም እንዲሰሩ ይህን በዚህ አጋጣሚ ተልእኮውን ይዘው እንደሄዱ ማሳሰብ ፈልጋለሁ። ማህበረሰቡም ቢሆን እነኚህ ታራሚዎች እንደ ጥፋተኛ እንደ ወንጀለኛ ሳይቆጥራቸው ሳያገላቸው አብረው በአግባቡ ወደ ምርትና ወደ ምርታማነት እንዲገቡ ከታሰሩት ደግሞ ከተቀጡት ደግሞ ትምህርት እየወሰዱ እነሱም ወደዚህ ወደ ተመሳሳይ ወንጀል እንዳይገቡ እራሳቸውን ከወንጀል እንዲቆጥቡና ጥሩ ዜጋ ሆነው እንዲቀጥሉ ከእነሱም መማር አለበት ማህበረሰቡ። እነሱን በዛ መንገድ ማስቀጠል አለብን ማለት ነው።